መቀሌ ትግራይን ባንድ እግር ያቆመው አነጋጋሪው የሮፍናን ኮንሰርት በርካቶችን አስደምመዋል። ሮፍናን እንግዲህ ኢትዮጵያ ውስጥ በጣም ለየት ባለ መልኩ ከተከሰቱት በአርቱ ዘርፍ አንዱ እንደሆነም ነው በርካቶቹ የሚገልጹት። ሮፍናን በተለይ በዲጄነት በኢትዮጵያ ዘንድም በዓለም መድረኮችም ሲያስደምም የነበረ ባለሙያ እንደሆነ ጭምርም አልፎም ደግሞ ድምፅ በመጨመርም የራሱን ድምፅ በማድረግም ወደ ኤሌክትሮኒክስ ሙዚቃ በመቀየርም በርካቶችን ያስገረመ በዓለም ደረጃም እንደዚህ አይነት ዲጄዎች በጣም በረቀቀ መንገድ በዘመናዊ የሚከሰቱ ናቸው። በዘመናዊ መንገድ ማለት ነው። ዲጄ ስባል ቀላል አይደለም። አንዳንዶቹ ዲጄ ስባል ከድምፃዊ ውጪ ሰው ገንዘብ የማያገኝ ነው መስላቸው። ለምሳሌ አለም ላይ ታዋቂ ዲጄዎች አሉ፣ በቢሊዮን ዶላሮች ንብረት ያላቸው ማለት ነው። ዲጄ ማለት በጣም በከፍተኛ ሁኔታ ገንዘብ የሚያገኙበት ኢትዮጵያ ላይ ታዋቂ ከሆኑ በኋላ የተለያዩ ሀገራት ተጋብዘው የሚታዩበት መድረክ ላይ እንግዲህ ብቃታቸውን ሲያሳዩ ማለት ነው። ዲጄ ሮፍናንም እንደዛ ነው። ዲጄ ሮፍናን የሚገርም ብቃትና ልዩ በተለይ በዲጄነት ልዩ ተሰጥኦ እንዳለውም ነው። በተለይ በዲጄ ዙሪያ በጣም የሚገርም ፐርፎርመንስ ያሳይ ነበር። እንግዲህ በርካቶቹም በአፍሪካ መድረክም ላይ ሲጫወት እንደነበረምና ከዛ የኋላ ኋላ ኤሌክትሮኒክስ ሙዚቃ እንደጀመረም ነው። ኤሌክትሮኒክስ ሙዚቃ በጣም ዘመናዊ ሙዚቃ ከሚባሉ ስራዎች መካከልም ነው። የሚገርም ክላሲካል አለቃቀቅ የሮፍናን ለየት የሚያደርገው ም እሱ ነው። ክላሲካሉ ራሱ ለየት እንደሚያደርግም ነው። እና ሮፍናን እንግዲህ የተለያዩ ባህላዊ ዘፈኖችን ውህደት በመፈጸም ዘመናዊ ጋር እንዴት እንደሰራ የመፍጠር ችሎታ እጅግ ለየት እንደምንጀምረው ነው። ፈጠራ ችሎታ ማለት ነው። በተለይ በአርባ ምንጭ ዶርዜ በሚለው ዘፈን በጣም በሚገርም ሁኔታ የበርካቶችን ልብ የሳብም ነው። የመጀመሪያዎቹ ስራዎቹ አካባቢ ኤሌክትሮኒክስ ስራዎች ስራ ማለት ነው። በተለይ ጋሞ ምድር ላይ የዘፈነው ዘፈን በጣም በሚገርም ሁኔታ ጋሞ ምድርን እንዲህ እንደገለጸ እጅግ በጣም በሚገርም ሁኔታ በርካታ ኢትዮጵያኖች አልፎም የተለያዩ አፍሪካ ሀገራት የተለያዩ ዓለም ክፍሎችም ላይ ሰው የሰማበትና የተፈጠረው ሁኔታ እጅግ ልዩ እንደነበረ ጨምር ነው። በመቀጠልም የተለያዩ ዘፈኖችን እየሰራ በተለያዩ ቋንቋ በጣም ለየት ባለ መልኩ በትግርኛ እጅግ አልቤሞቹ ላይ ያቀረበበት ሁኔታም ነው። ዲጄ ሮፍናን ማለት ነው። ሮፍናን የሆነ ወቅትም ምርጡ የአፍሪካ ተጽዕኖ ፈጣሪ ድምፃውያን መካከልም እንደገባ ጀምርም ነው። በተለይ በሙዚቃ ዘርፉ በኤሌክትሮኒክስ ሙዚክ የአፍሪካ ላይ ተጽዕኖ ፈጣሪ ቁጥር አንድ ከሚባሉት ድምፃውያኖች መካከልም እንደገባ ጀምርም ነው። ሮፍናን በጣም የሚገርም ቴክኒክ ነው፣ ለሰው ጆሮ በማይጎርብጥ መልኩ ነው እንግዲህ ድምፁ ላይ ሮፍናን ያን አይልም ድምፁ ውበት ወይም ቶን ለዛ ባይኖረውም እንዴት በጣም በሚገርም ሁኔታ ለየት ባለ መልኩ ቅንብሩ እጅግ የሚገርምና ድምፁን እንዴት ለዛው ቶኑ ተወዳጅ እንዲሆን ያደረገ በርካቶች ድምፅ የለንም ለምሉትም በጣም በሚገርም ሁኔታ ሙያው እንደሚያሳይ ጀምረም ነው። በተለይ ይህ የሮፍናን አቅምን የሚያሳይበት ሁኔታም ነው የፈጠረው። በማለትም በርካታ የሙዚቃ ባለሙያዎች ሲገልጹም ነው የተስተዋለው። ምክንያቱም ይህ የፈጠራ ችሎታ ነው በማለት ነው። ምክንያቱም አንድ ሰው ድምጽ በደንብ ባይኖረውም በተለያዩ ቴክኒኮች ህዝብን የማስደም ችሎታና አቅም እንዳለው በማለትም ነው። እንግዲህ በአሁኑ ሰዓት ሮፍናን የተለያዩ ዓለም ክፍል እስከ ቦታዎች በመገኘት አሉ አሉ የተባሉት ቦታዎች በመገኘትም ኮንሰርቶችንም ስሰራም ነበረ ማለት ነው። እንግዲህ ሰመኔው ጦርነት በኋላ ትግራይ ክልል ያለው ሁኔታ ኮንሰርት ለማዘጋጀት ምቹ ሁኔታ እንዳልፈጠረለት እና እንግዲህ በስንት መከራ ከብዙ ችግር በኋላ በትግራይ መቀሌ ላይ ኮንሰርት ሰሞኑን ማቅረቡ የምታወስ ነው። ኮንሰርቱ ላይ እጅግ አስገራሚ ክስተቶችም ናቸው የተከሰቱ የሮፍናን ፐርፎርመንስ መድረክ ላይ ልዩ ችሎታ ሕዝብም የተደመመበት የትግራይ ወጣት እጅግ ለየት ባለ መልኩ ደስታውን ስገልጽ እንደነበረ ጨምረም ነው። ሮፍናንን በጣም ነው ወዱት። አድናቂዎች አንደኛው ዘሎ በመውጣትም ካላቀፍኩ በማለትም እዛው ያሉት ጋርዶች ደግሞ እንደመለሱት ከዛ ሄዶ እንዳቀፈ ጨምረም። በጣም የሚገርም እና በጣም የሚገርም ምሽት እንደነበረ ጨምረም ነው። መቀሌ ላይ በርካቶቹ እየገለጹ ያሉት ፕሮግራሙን እንደወደዱት ጨምረም ነው። ሮፍናን እንግዲህ ወጣቶች፣ የትግራይ ወጣቶች በዚህ መልኩ ከሱ ጋር አድናቆታቸውን ስዘፍኑና ስገልጹ ተስተውሏል። ዓዲና ትምሊተ እዩ ንኩላና። ዲጄ ሮፍናን በመቀለይ ቆይታው እጅግ አስገራሚ እንደነበረ ጭምርም ነው። ወጣቱም እንደዚህ ይመጣል ብሎም አልጠበቅም፣ ኮንሰርት ወደዛ ሲያቀና ሮፍናን እንግዲህ ወደዛ ሲሄድ ብዙ ወጣቶችን አገኛለሁ ብሎም አላስብም። ምክንያቱም ያለ ሁኔታ አስቸጋሪ ስለሆነ አጠቃላይ ኢትዮጵያ ውስጥ ያለው የኢኮኖሚም የተለያዩ ነገሮችም በተለይ ደግሞ ትግራይ ክልልም የተለያዩ ሀገራችን ክፍሎችም በኢኮኖሚ በጦርነት ምክንያት የተዳከሙ ስለሆነ አብዛኛው ወጣት ያን ያህልም ትኩረት ሰጥቶ መጥቶ ይዝናናል ብሎም አላሰብም። ከተጠበቀው በላይ በርካታ አድናቂዎችና ወዳጆቹ እንደተገኙ ጭምርም ነው እየገለጹ ያሉት። ኮንሰርቱ ይልቅ ፍቅርና አድናቆታቸውን ለመግለጽ የተገኙበትም በርካቶች እንደሆኑ ጭምርም ነው የአደባባይ መረጃዎች የሚያሳዩት። ሮፍናን እንግዲህ በመቀለ የነበረው ምሽት የማይረሳ እንደሆነ ጭምርም ነው። እሱም ተገርሞ የገለጸበትም ሁኔታም ነው የተፈጠረው። እንግዲህ ቴሮፍናን በትግረኛ ዘፈኖቹ እጅግ በርካቶችን ሲያስደምም የነበሩ ስራዎች መካከል ፊቸሪንግ የገባው አንዱ የትግራይ ተወላጅ በጣም በሚገርም ሁኔታ ሲጫወት የነበረው ልዩ እንደነበረ ጭምርም የማይረሳ ነው። ያን መድረክ ላይ ሰርፕራይዝ አድርጓቸዋል። ሰናን በኢትዮጵያ በብዙ ባህሎች ዘፈኖችን እየሰራ እንደሚገኝ ጨምረም ነው የወጡት መረጃዎች የሚያሳዩት። እንግዲህ እንዳልኳችሁ በዘመናዊ ጋር ውህደት በመፈጸም ትግርኛን በዘመናዊ እንደዚሁ ጋሞኛን በዘመናዊ እንደሰራ ማለት ነው። በርካቶች ዘንድ ተወዳጅነት እና በሚሊዮኖች ተመልካች የተገኘለት ስራዎች ናቸው። ከዛም የተነሳም ነው ይህ አንዱ ከተወዳጁ ስራዎች መካከል አንዱ ስለሆነ ነው። በርካቶቹም እየተደመሙበት ክስተትም እየተፈጥረው ማለት ነው በሚሊዮኖች ተመልካች የተገኘለት አጠቃላይ በኮንሰርቱ ላይ ታዳሚዎቹ ፈታ ያሉበትን ነው እንግዲህ እየገለጹ ያሉት ታዳሚዎቹ ፈታ ብለንበታል፣ በጣም ደስ ብሎናል በማለት ነው መልእክታቸውንም እያስተላለፉ ያሉት። ሮፍናንን ምስጋና እንዳቀረቡለት ጨምረውም ነው ሮፍናን እንደዚሁ በተመሳሳይም በመቀሌ በነበረው ቆይታ የሰጣቸውን ፍቅርን በማስመልከት በጣም ልዩ ጊዜ ነው በማለትም ነው ሮፍናንም እየገለጸ ያለው። አጠቃላይ እንግዲህ በትግራይ መቀሌ ላይ ሮፍናን ያዘጋጀው ኮንሰርት ለየት እንደምልና ከተጠበቀው በላይ ወጣት የመጣ በሁኔታን በማስመልከትም ነው ሮፍናን የተለያዩ የዓለም ክፍሎች ላይ ኮንሰርት ነምስራ ከዲጄነት ተነስተው በኤሌክትሮኒክስ ሙዚቃ በርካቶችን እያስደመም ያለው የክላሲካሉ ስልተሚት በጣም ለየት እነምል እና እጅግ በረቀቀ መንገድ የሚያቀርባቸው ስራዎች በከፍተኛ ሁኔታ ተወዳጅነትን ሊያጠርፍ ችሏል። ኢትዮጵያ ውስጥ እንግዲህ ነምበር ዋን ዲጄ ማለት ሮም ሮፍናን እንደሆነ የአደባባይ መረጃ እንደሆነም ጨምርም ነው። አጠቃለያን በማስመልከትም ነው ዲጄ ሮፍናን እንግዲህ በመቀሌ ቆይተው የማይረሳ ክስተትን በማስመልከት የትግራይ ወጣቶች ምን አሉ የሚሉትን በማስመልከትም ነው የማይረሳ ክስተት እንደሆነ እነሱም በጣም የሚወደድና ደስ የሚል ክስተት ነው በማለትም ነው መልክታቸውን ያስተላለፉት። አጠቃላያን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ዲጄ ሮፍናን በኤሌክትሮኒክስ ሙዚቃም ዓለም ላይ ማስደመሙም ከዚህ በፊትም የወጡት መረጃዎች ያሳያሉ። በርካቶቹ እንደተደመሙ ጭምርም ነው የአደባባይ መረጃዎችን በማስመልከትም ለእናንተ ጠቅለላ አድርገን ይዘን የመጣ ነው። እስካሁን ድረስ እንግዲህ አብራቸው ቆየት ሚኪ ነኝ ከሚኪ ኒውስ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ይህ ሌላኛው ቻናሌ ነው። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ማበረታታቱን እንዳይረሱ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና ቻጭር መረጃ እስከምንገናኝ ድረስ በእያላችሁ በተለም ክፍል ሰላም ያቆያችሁ።